ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን ዛሬ ጥቅምት 11 ወይም ኦክቶበር 21 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይዘንላችሁ ብቅ ብለናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ፣ ወደ ዕለቱ መረጃዎቻችን እናልፋለን። አነጋጋሪው የምንዛሬ ዋጋ አሁንም ማነጋገሩ ቀጥሏል። በዛሬ ዕለት ባልታሰበ ሁኔታ ዶላር ቀንሷል በጥቁር ገበያ። ሌሎችም የምንዛሬ ተመኖች የጥቁር ገበያ ላይ ቅናሽ አሳይተዋል። በተቃራኒው ደግሞ ንግድ ባንክ ከፍተኛ የሚባል ጭማሪ አሳይተዋል። ላለፉት ጊዜያት በየምንዛሬው ላይ አንድ ብር ሁለት ብር ወይም የሳንቲሞች ጭማሪ ነበር ሲያሳይ ከረመው፣ አሁን ላይ ግን ባልታሰበ ሁኔታ ከፍተኛ የሚባል ጭማሪ አሳይቷል። ታዲያ መረጃዎቹን አንድ በአንድ እናስደምጣችሁና ሀሳብ አስተያየቶን በኮሜንት ላይ እንጠብቃለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 160 ብር ከ23 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው፣ 147 ብር ከ76 ሳንቲም ገዝቶ 150 ብር ከ71 ሳንቲም እየተሸጠ ነው። በንግድ ባንክ 145 ብር ከ29 ሳንቲም ተገዝቶ 148 ብር ከ20 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገቢያ 186 ብር ከ43 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው 173 ብር ከ47 ሳንቲም ገዝቶ 176 ብር ከ94 ሳንቲም እየሸጠ ነው። በንግድ ባንክ 169 ብር ከ50 ሳንቲም ገዝቶ 172 ብር ከ89 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገቢያ 201 ብር ከ87 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 186 ብር ከ12 ሳንቲም ገዝቶ 189 ብር ከ84 ሳንቲም እየሸጠ ነው። በንግድ ባንክ 179 ብር ከ85 ሳንቲም ተገዝቶ 183 ብር ከ45 ሳንቲም በመሸጥ ላይ ነው። አንድ የካናዳ ዶላር በጥቁር ገቢያ መቶ 14 ብር ከ14 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው መቶ 5 ብር ከ28 ሳንቲም ገዝቶ መቶ 7 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ መቶ 1 ብር ከ81 ሳንቲም ተገዝቶ መቶ 3 ብር ከ84 ሳንቲም በመሸጥ ላይ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ መቶ 4 ብር ከ23 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 95 ብር ከ25 ሳንቲም ገዝቶ 97 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 92 ብር ከ79 ሳንቲም ተገዝቶ 94 ብር ከ65 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 22 ብር ከ50 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው 20 ብር ከ72 ሳንቲም ገዝቶ 21 ብር ከ14 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር ከ01 ሳንቲም ተገዝቶ 20 ብር ከ43 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገቢያ 214 ብር ከ68 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው 198 ብር ከ48 ሳንቲም ገዝቶ 202 ብር ከ45 ሳንቲም እየተሸጠ ነው። በንግድ ባንክ 191 ብር ከ58 ሳንቲም ተገዝቶ 195 ብር ከ41 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲነር በጥቁር ገበያ 523 ብር ከ88 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 479 ብር ከ89 ሳንቲም ገዝቶ 489 ብር ከ49 ሳንቲም የተሸጠ ነው። በንግድ ባንክ 466 ብር ከ17 ሳንቲም ተገዝቶ 475 ብር ከ50 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር ከ62 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 43 ብር ከ33 ሳንቲም ገዝቶ 44 ብር ከ20 ሳንቲም እየሸጠ ነው። በንግድ ባንክ 39 ብር ከ56 ሳንቲም ተገዝቶ 40 ብር ከ35 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ76 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ በተመሳሳይ ሁኔታ አዋሽ ባንክ ነው። 42 ብር ከ40 ሳንቲም ገዝቶ 43 ብር ከ25 ሳንቲም እየሸጠ ነው። በንግድ ባንክ 38 ብር ከ74 ሳንቲም ገዝቶ 39 ብር ከ51 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 416 ብር ከ75 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 226 ብር ከ13 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 425 ብር ከ14 ሳንቲም በመመንዘር ላይ ይገኛል። የቱርክ ሊሪ በጥቁር ገበያ 3 ብር ከ82 ሳንቲም እየተመነዘረ ይገኛል። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ37 ሳንቲም እየተመነዘረ የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይሄን ይመስል ነበር። እስከ መጨረሻው ድረስ ስለተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን።